ቁርአን ስትቀራ ድምጼ አያምርም ብለህ የምታስብ ከሆነ ወይም ደግሞ ድምጽህን ለማሳመር ጥረት እያደረግህ ከሆነ አልያም ደግሞ የራስህን የአቀራር ዘይቤና የድምጽ ቃና ለማግኘት ካልቻልክና ምን ማድረግ እንዳለብህ ካላወክ ይህ ቪዲዮ ለነዚህ ሁሉ ችግሮች በአላህ ፍቃድ መፍትሄና ምላሾችን ይዞ መጥተዋል። የዚህ ቪዲዮ መጨረሻ ላይ በእርግጠኝነት ቁርአን ስትቀራ አላህ ከሰጠህ ተሰጥኦ በተጨማሪ ድምጽህን ለማሳመር ምን ማድረግ እንዳለብህ ደረጃ በደረጃ የምታውቅ ይሆናል። ከዛ በፊት ግን በዚህ ዙሪያ ላይ አንድ የተሳሳተ አመለካከት አመለካከት አለ። እሱ ምንድነው? አላህ ስብሐኑ ተዓላ ልዩ ተሰጥኦ ከሰጣቸው ሰዎች ውጭ ማንኛውም ሰው ድምፁን ማሳመር አይችልም። እነዚህ ሰዎች ብቻ ናቸው በአማረ መልኩ ድምፃቸውን አሳምረው ቁርአን መቅራት የሚችሉት ይባላል። ይህ ግን ፈጽሞ ስህተት ነው። ምንም አይነት ድምፅ ይኖረው ማንኛውም ሰው አዎ ማንኛውም ሰው ቁርአንን በአማረ መልኩ መቅራት ይችላል። ይህን ስል አንዳንዶቻችሁ ድምፁን እንኳ አልሰማሁም እንዴት እንደሚያስጠላ ልትሉ ትችላላችሁ። ጥሩ፣ በመጀመሪያ ደረጃ ማወቅ ያለብን ነገር ቁርአንን በአማረ መልኩ ማንበብ የማይችል አንድም ሰው የለም። ሁሉም ማድረግ ይችላል። ሁሉም ቁርአንን በአማረ መልኩ ድምፁን አሳምሮ መቅራት ይችላል። ልዩነቱ የተግባር ሰው መሆኑና ያለመሆን ጉዳይ ነው። የተግባር ሰው ማለት የተማረ አቅሙን የሚያውቅ አንድን አንቀጽ እንዴት ጀምሮ እንዴት መጨረስ እንዳለበት ጠንቅቆ የሚያውቅና ያዘለቀቅ የማያደርግ ሁሌም ልምምድ የሚያደርግ ሁሌም የሚታገል ኢስቲቃማ ያለው ማለት ነው። በተቃራሚው ደግሞ የተግባር ሰው ያልሆነ ማለት እነዚህን ነገራቶችን የማያደርግ በምኞት ላይ ብቻ የተገደበ ወደ ተግባር የማይገባ እንደ ማለት ነው። ስለዚህ የተግባር ሰው በአማረ ድምጽ ቁርአንን ሲቀራ ያኛው ደግሞ ይህን ማድረግ አይችልም። ታዲያ ማንኛውም ሰው ቁርአንን በአማረ መልኩ መቅራት ይችላል ሲባል ልክ እንደነ ቃሪ አብዱል ባሲጥ ልክ እንደነ ሚሻሪ አልአፋሲ እንደነ ሸክ ሱደይስ እንደነ ማሂር መሆን ይችላል ማለት ነው። እንዴ አይደለም እያልን ያልነለው ይሄን አይደለም። እነዚህ ቃሪዎች የራሳቸው የሆነ ልዩ የድምፅ ቃና፣ ዜማን የመቆጣጠር አቅምና ጠንካራ ድምፅ ያላቸው ናቸው። ይህ ሁሉ ደግሞ ካላህ የተሰጣቸው ክህሎት ነው። ስለዚህ ይህ አይነቱ ብቃት በልምምድና በትምህርት የሚመጣ ነገር አይደለም። እንደነሱ ይህ አይነቱ ክህሎት የተሰጠው ካልሆነ በስተቀር እነሱን መምሰል ወይም ደግሞ እነሱ እንዳደረጉት ማድረግ አይችልም። ሆኖም ግን ማወቅ ያለብን እነዚህ ቃሪዎች በዚህ ከአላህ በተሰጣቸው ስጦታ ብቻ አይደለም ይህ አይነቱ ድምፅ ሊኖራቸው የቻለው ይልቁንስ የተግባር ሰው በመሆናቸውና በጣም ጥረት በማድረጋቸው በመታገላቸው እንጂ ይህ ስጦታ ስለተሰጣቸው ብቻ ምንም ጥረት ሳያደርጉ ምንም ሳይታገሉ እዚህ ደረጃ ላይ መድረስ አይችሉም ነበር። ከአላህ መሰጠት ብቻውን በቂ አይደለም። ምክንያቱም ስንትና ስንት ሰዎች አሉ ጠንካራና አሪፍ ድምፅ ተሰጥቷቸው እያለ ቁርአንን ግን በአማረ መልኩ መቅራት ሳይችሉ ሲቀር ወይም ደግሞ የማይችሉ ሞልተዋል። ስለዚህ ስጦታንና ጥረትን መለየት ይኖርብናል። ከሁሉም በፊት ጥረት ማድረግና ትግል ማድረግ ወሳኝና ተቀዳሚ ነገር ነው። ስለዚህ ከአላህ የሚሰጥ የዚህ አይነት ስጦታ በትምህርት ወይም ደግሞ በልምምድ የሚገኝ ነገር አይደለም። ሆኖም ግን ድምፅን ማሳመር ግን በልምምድና በትምህርት የሚገኝ ነገር ነው። ታዲያ እንዴት ነው በአማረ ድምፅ ቁርአንን መቅራት የምንችለው? የራሳችን የሆነ ልዩ የድምፅ ቃናና ዜማስ እንዴት ነው ሊኖረን የሚችለው? ጥሩ ይህንን በአላህ ፈቃድ በአምስት መንገዶች ወይም ደረጃዎች ማሳካት እንችላለን። እነዚህን ደረጃዎች ስቴፕ ባይ ስቴፕ፣ ደረጃ በደረጃ እስከ መጨረሻው ድረስ ግን መከታተል ይኖርብናል። ምክንያቱም ይህን ቅደም ተከተል መከተል በጣም ወሳኝ ስለሆነ፣ ሀያን ጀመር የመጀመሪያ ደረጃ መሰረታዊ የተጅዊድ እውቀት ማዳበር ይኖርብሃል። ድምፅኤን እንዴት ነው የማሳመረው ከማለት በፊት መጀመሪያ መቀደም ያለበት ትክክለኛ የተጅዊድ ሕግን የጠበቀ አቀራር አለኝ ወይስ የለኝም የሚለው ነው። ከዛ በኋላ ነው ስለ ድምጻችን ውበት ልናስብበት የሚገባው። በርካቶች የቁርአን አቀራራቸው የተሳሳተ ሆኖ እያለ ድምፃቸውን ለማሳመር ሲጣጣሩና ሲታገሉ ይስተዋላል። ይህ ከንቱ ልፋት ነው። ይልቁንስ ትክክለኛ የተጅዊድ አቀራር ለመቅራት ጥረት ባደረገን ቁጥር ይበልጥ ድምፃችን እያማረና እየተዋበ ይሄዳል። የራሳችን የምንለውን የራሳችን ልዩ የሆነ የድምፅ ቃናና ዜማም ደግሞ ልናገኝ እንችላለን። ስለዚህ ያለ ተጅዊድ ትክክለኛ ወይም ደግሞ ያማረ ድምፅ ማግኘት አይቻልም። አንድ ሰው ያለ ተጅዊድ እየቀራ ድምፁ ያምራል ሊባል አይችልም። ስለዚህ የመጀመሪያው ስቴፕ ድምፃችንን ለማሳመር ከፈልግን ቁርአንን በምንቀራበት ጊዜ በተጅዊድ አስተካክልን መቅራት ይኖርብናል። በዚህ አጋጣሚ በብዙዎቻችሁ ጥያቄ መሰረት የአንድ ወር የተጅዊድ ኮርስ አዘጋጅቼላችኋለሁ ከጥቅምት አንድ ጀምሮ የሚጀምር ይሆናል። ለመመዝገብ ስልክ ቁጥሩንና የቴሌግራም አድራሻውን ኮሜንት ላይ ያስቀምጥላችኋለሁ። በዛ እየተመዘገባችሁ ኮርሱን መውሰድ ትችላላችሁ። በሁለተኛ ደረጃ በብዛት ማዳመጥ የምትወደውንና ወጥ የሆነ የአቀራር ስታይል ያለውን አንድ ቃሪ ምረጥ። ይህን ያልኩበት ምክንያት ምንድን ነው? እንደሚታወቀው በርካታ ቃሪዎች የተለያየ የድምፅ ስታይል በተለያየ ጊዜ የተለያዩ ስራዎች ላይ ይጠቀማሉ። ከዚህ ይልቅ ወጥ የሆነና በተለያዩ ስራዎች፣ በሁሉም ስራዎች ማለት ይቻላል ወጥ የሆነ የድምፅ ቃና ያለውን ብትመርጥ መንገዱን ያቀልልሃል። ለመልመድም ብዙ አትቸገርም። ስለዚህ በዚህ መልኩ አንድ ቃሪ ከመረጥክ በኋላ የምታደርገው ነገር ምንድን ነው? በተደጋጋሚ ባገኘሁ አጋጣሚ በጣም ብዙ ጊዜ ይህን ቃሪ ማዳመጥ አብዛ። በተለይ ደግሞ በደንብ የምታውቀውንና የሚቀልህን ሱራ ደጋግመህ ማዳመጥህ በጣም ወሳኝነት አለው። እዚህ ላይ ከእኛ ድምፅ ጋር የሚሄድና ተስማሚ ቃሪ እንዴት ነው መምረጥ የምንችለው የሚለውን በተመለከተ የቪዲዮ መጨረሻ ላይ የምናይ ይሆናል። በሶስተኛ ደረጃ እንግዲህ ለረጅም ጊዜ ይህንን ቃሬ በተደጋጋሚ ካዳመጥንና ጆሮችን የድምፅ ቃናውን በደንብ ከለመደው በኋላ የምናደርገው ነገር ምንድን ነው? ከቃሬው ጋር አብረን መቅራት መጀመር ነው። ይህን ስናደርግ ደግሞ ቁርአንን ከፍተን በጎን ደግሞ ቃሬውን በመክፈት አብረን ከቃሬው ጋር እኩል እናነባለን። ድምፁን ከፍ ሲያደርግ ከፍ እናደርጋለን። ድምፁን ዝቅ ሲያደርግ እኛም ድምፁን ዝቅ እናደርጋለን። ሲያቆም እናቆማለን። ዝም ሲል ዝም እንላለን። በአጠቃላይ የሚጠቀማቸውን የአቀራር ዘይቤዎችን ተከትለን አብረን መቅራት መጀመር ይኖርብናል። በአራተኛ ደረጃ የምናደርገው ምንድን ነው? እንግዲህ ቃሪውን በተደጋጋሚ ያዳመጥን፣ ከዛ በመቀጠል ደግሞ ቃሪው ጋር አብረን እየቀራን ተለማምድን፣ ከዛ በመቀጠል የምናደርገው ምንድን ነው? ድምፃችንን ሪከርድ ማድረግ ነው። ያ ያዳመጥነውን የተለማመርነውን፣ ያንን ሶራ ራሱን ምንድን ነው የምናደርገው? በተለማመርነው የአቀራር ስታይል ወይም ደግሞ የድምፅ ቃና ከዛው ጋር ተመሳሳይ በሆነ መልኩ እያነበብን በተመሳሳይ ስንለማምድ በነበረው መልኩ ከቃሪው ጋር እያመሳሰልን ለብቻችን ቃሪኦን ትተም ማለት ነው። በራሳችን ከዛው ተመሳሳይ በሆነ የድምፅ አነባብ፣ የድምፅ አወጣጥ ወይም ደግሞ የድምፅ ቃና ጋር እያመሳሰልን ድምፃችንን መቅዳት ነው የሚሆነው፣ ወይም ደግሞ ሪከርድ ማድረግ ማለት ነው። ከዛም ይሄንኑ ሪከርድ ያደረግነውን ድምፅ ራሳችን መልሰን እያዳመጥን ከቃሪው ጋር ማነጻፀር እንጀምራለን። በደንብ አድርገን ከቃሪው ጋር እያነጻፀርን የትኛው ቃል ላይ ነው ወይም ደግሞ የትኛው አንቀጽ ላይ ነው መስተካከል ያለበት መሻሻል ያለበት የሚለውን ለይተን እናወጣና ከዛ በኋላ አሁንም መልሰን እያስተካከል እያሻሻል እናደርጋለን። ከቃሪው ጋር እያመሳሰል እያወጣን እየለየን እያስተካከል እንሄዳለን ማለት ነው። አምስተኛውና በጣም ወሳኙ ደረጃ ምንድን ነው? መተግበርና መቀየር ነው። ምን ማለት ነው? መተግበር ማለት ምን ማለት ነው? እስካሁን ስንለማመድበት የነበረው ቃሪ አንዱን ስራ እንዴት እንደሚቀራ በአእምሯችን በደንብ ተገንዝበናል። ከዚህ በመነሳት ይህንኑ የአቀራር ስታይል ሌሎች ስራዎች ላይ መተግበር ማለት ነው። ለምሳሌ ሱረቱልከፍን ከፍን ከሆነ የተለማመር ነው በዛው ስታይል ቃሪኡን ሳናዳምጥ በራሳችን ሌሎቹን ስራዎችን በዛው በተመሳሳይ አቀራርና ስታይል መቅራት እና መለማመድ ሌሎቹ ስራዎች ላይ መተግበር ማለት ነው። መቀየር ማለት ደግሞ ምን ማለት ነው? ይህንኑ የተለማምርነውን የአቀራር ዘይቤ ከራሳችን የአቀራር ዘይቤ ጋር በማጣመርና በማዋሃድ የራሳችን የምንለውን አዲስና ልዩ የአቀራር ስታይል መፍጠር ወይም ደግሞ ወደ ራሳችን የአቀራር ዘይቤ መቀየር ማለት ነው። ይህ ነው እንግዲህ አብዛኛዎቹ ቃሪዎች የራሳቸው የሆነን ልዩ የድምፅ ቃና ለመፍጠር የሚጠቀሙበት ዘዴ። ማለትም ያው ቃሪኡ የራሱ የሆነ የአቀራር ስታይል አለው እስካሁን የተለማመርነው ማለት ነው። እኛ ደግሞ የራሳችን የምንለው ደግሞ የአቀራር ድምፅ ይኖረናል ሁለቱን በማዋሃድ ምን እናደርጋለን ማለት ነው። ሁለቱን ስናዋሃዳቸው አንድ ራሱን የቻለ አዲስ ልዩ የሆነ የአቀራር ስታይል ይኖረናል ማለት ነው። ስለዚህ በዚህ መልኩ የራሳችን በምንለው አቀራር ቁርአንን አሳምረን መቅራት እንችላለን ማለት ነው። እንግዲህ እነዚህን ደረጃዎች ስቴፕ ባይ ስቴፕ ደረጃ በደረጃ በመጠቀም በቀላሉ ድምፃችንን ማሳመርና ማስዋብ እንችላለን ማለት ነው። ሌላው ወሳኙ ጥያቄ ደግሞ ምንድን ነው? ከራሳችን ድምፅ ጋር የሚስማማና ተዛማጅ የሆነ ቃሪ እንዴት ነው መምረጥ የምንችለው የሚለው ነው። እንግዲህ እዚህ ላይ ከእኛ ድምፅ ጋር ተስማሚና ሁነኛ የሆነ ቃሪ ለመምረጥ የሚከተሉትን ነጥቦች መከተል ይኖርብናል። አንደኛ፣ በተደጋጋሚ ማዳመጥ የምንወደውንና በርካታ የድምጽ ቅጂዎች ወይም ደግሞ የድምጽ ሪከርዶች ያሉትን ቃሪ መምረጥ ነው። ሁለተኛ በጣም የተረጋጋና ዝግ ያለ አቀራር ያለውን ቃሪ ባንመርጥ የተሻለ ነው። ይልቁንስ መካከለኛ የአቀራር ፍጥነት ያለውን ነው መምረጥ ያለብን። ይህም በለምምድ ጊዜ እንዳይከብደንና ብዙም ሳንቸግር በቀላሉ እንድንለማመድ ያደርገናል። ሶስተኛ ከድምፃችን ጋር ተቀራራቢ የሆነ የድምጽ ቃና ወይም ደግሞ ኃይል ያለውን ቃሪ ብንመርጥ የተሻለ ነው። ድምፃችን ዝቅ ያለ ከሆነ በጣም የሚጮህና ከፍ ያለ ድምፅ ያለውን መምረጥ የለብንም። በተቃራኒው ድምፃችን ከፍ ያለና ጮክ ያለ ጠንካራ ድምፅ ከሆነ ያለን ዝግ ያለ ድምፅ ያለው ቃሪ ብንመርጥ ለመልመድ በጣም አዳጋችና ብዙ የሚያለፋ ነው የሚሆነው። ለምሳሌ ዝግ ያለ ድምፅ ያለው ሰው ወይም ደግሞ ዝቅ ያለ ደከም ያለ ድምፅ ያለው ሰው እንደ አልዓጀሚ እንደ ሰዓድ አይነት ከፍ ያለና ጮክ ያለ ጠንከር ያለ ድምፅ ያላቸው ቃሪዎችን ቢመርጥ በጣም ብዙ ጥረትና ብዙ ኃይል ይጠይቀዋል። ስለዚህ ቃሪዎችን በምንመርጥበት ጊዜ ቃሪዎችን በደንብ አዳምጠን ከራሳችን የድምፅ አቅም ጋር ሊሄድ የሚችለውን ቃሪ መለየት ወይም ደግሞ ለመለየት መሞከር ይኖርብናል። አራተኛ የተለያየ የድምፅ ቃናና የድምፅ ዘይቤ ያለውን ቃሪ ባንመርጥ የተሻለ ነው። ማለትም የሆነ ሱራ ላይ ሌላ አይነት ድምፅ የሆነ ሱራ ላይ ሌላ አይነት ድምፅ የሚጠቀሙ ቃሪዎች አሉ። እንደሚታወቀው ይሄ ማድረጋቸው ችግር ኖሮት አይደለም። ነገር ግን ለእኛ ግን ወጥ የሆነ በየሁሉም ሱራ ቀጥ ያለ ተመሳሳይ የሆነ የድምፅ ቃና፣ የድምፅ ዘዬ ያለውን ቃሪ ብንመርጥ የተሻለ ነው። አለያ የተለያየ አይነት የድምፅ ቃና ያለው ቃሪን ብንመርጥ ለእኛ ለመለማመድ በጣም አደጋች ነው የሚሆንብን፣ ረጅም ጊዜም ደግሞ እንዲፈጅብን ያደርጋል። አምስተኛው ብዙም ቅላጼና ዜማ የማያበዛ ቃሪ ብንመርጥ የተሻለ ነው። ይልቁንስ ጥርት ያለና ቀጥ ያለ አቀራር ያለው ቃሪ ብንመርጥ የተሻለ ነው። ምክንያቱም ብዙ ዜማ የሚያበዛ ብዙ ቅላጼ የሚያበዛ ቃሪ ከሆነ የምንመርጠው አሁንም እንደዚሁ ለመልመድ ትንሽ ያስቸግረናል፣ ብዙ ስለሚያለፋ ማለት ነው።

ሸይክ ሙሐመድ አዩብ። እንግዲህ እነዚህ እንደ ጥቆማ ናቸው። ሌሎችም ከእናንተ ድምጽ ጋር የሚሄዱ ሌሎች ቃሪዎች ይኖራሉ። እነሱን እንደዚሁ በራሳችሁ እያያችሁ መለየት ነው። እንግዲህ የነዚህን አሁን የዘረዝርኩላቸውን ቃሪዎች ቴላዋቸውን ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። በዛ እየገባችሁ ደግሞ ማየትና ቼክ ማድረግ ትችላላችሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ብዙ እንደተጠቀማችሁበት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ለሌሎችም ወንድምናቶች እንዲዳረስ ላይክና ሸር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።